ሴቶች የራሳቸውን ዝግጅት አላቸው። ይሄ ማኑም አይነካባቸውም። የራሳቸውን ዝግጅት ተዘጋጅተው ቤተሰቦቻቸውን ያስደስታሉ። ከዚህ መካከል አንዱ የጎመን ክትፎ ትልቁ ነገር ክልፋን ይሉታል። የጎመን ክትፎ፣ ክልፋን ይህ ነገር ያዘጋጃሉ። የጎመን ጨራጨራ ያዘጋጃሉ። ጎመንና አይቢ አንድ ላይ አድርገው ያዘጋጃሉ። ሻሚታ፣ አዝማሙጃት ልዩ ልዩ። ባህላዊ ምግቦች እናት እናት ለቤተሰቦቿ የምታዘጋጀው አለኝ ያላትን ሙያዋን ያላትን ክህሎቷን ተጠቅማ አዘጋጅታ የዛን ቀን ቤት ሲሆን ታስደስታለች። ተመልካቾቻችን አሁን የምንገኘው በኢደል አድሃ ወይም አረፋ ዋዜማ ላይ ነው የምንገኘው። ከበዓሉ አንድ ቀን ቀደም ብሎ ሴቶች የሚያዘጋጁት ልዩ ዝግጅት አለ። ይህ ባህላዊ ስነ ስርዓቱ የሴቶች አረፋ በመባል ይታወቃል። በዚህ አካባቢ የሚገኙ ሴቶች በዓሉ ከመድረሱ በፊት ለዚህ የሴቶች አረፋ የሚያደርጉት የተለያዩ ዝግጅቶች አሉ። ለበዓሉ እንዲሆን ቅቤ የማጠራቀም እንደዚሁም ደግሞ በህብረት ቅቤ ቁብ የመግባትና ቅቤዎችን የመሰብሰብ ልምድ አለ። ስለዚህ ዛሬ ለሴቶች አረፋ ወይም ለዚህ ዝግጅት ምን ምን እንዳዘጋጁ አጠገቤ ያሉ የዚው አካባቢ ተወላጅ ያስረዱናል። አብረን እንከታተላለን። የበዓሉ ዋዜማ ነው። የሴቶች አረፋ ነው። ከዝግጅታችን ጋር አብራችሁን እንድትቆዩ ጋብዣለሁ። ራሶትን ያስተዋውቁኝ ስ ሰኪና ባህራ ይባላለሁ። በዓል እንዴት ነው? በጣም ጥሩ ነው። እንዴት ነበር ዝግጅት ስትዘጋጁ ቆይታችኋል። አረፋ በምን መልኩ ተዘጋጃችሁ? ቀደም ብለን የቅቤ እቁብ ነበረን፣ የሳንቲም እቁብ ድረስ አለ። አሁን ደግሞ ይሄው የሴቶች አረፋ አንድም ስጋ ሳይጨምርና ሌላ ሌላ ነገር ሳይጨምር አይቤና በጎመን ሻሜታ ይባላል ይሄ ይሄ ዙማ መጃት ይባላል። ዙማ መጃት ምን ምን አለው? ዙማ መጃት አይቤና ያልተከተፈ ጎመን ማለት ነው። ያልተከተፈ ጎመን። እሺ፣ ከዛ ቅቤም አለ። ቅቤ አለው። ሌላውስ? ይሄ ያው የተከተፈ ጎመንና አይቤ ማለት ነው። የተከተፈ ጎመንና አይቤ። አይቤ። እሺ። ጨራ ጨራ ይባላል። በዚህ አካባቢ መጠሪያ ነው ጨራጨራ የሚባል አዎ ጨራጨራ ይባላል እሺ ይሄኛው ውስ ይሄኛው ያው ከዚህኛው አንድ ነው ተመሳሳይ ነው ኦኬ አሁን በዚህ ዕለት ስጋ ምንም ነገር የለም የጎመን ክትፎ እና አይቤ ነው አይቤ ነው የታዘጋጁት ይሄን ቀን ማን ነው ጋብዛችሁ የምታበሉት የአካባቢ ሰው ጠርተን ልጆቻችን ጎረቤታችን እነሱን ጠርተን ይሄ እናንተ የምትደሰቱበት ቀን እሺ ከምግብ ሌላ ምን ታዘጋጃላችሁ ሻሚታ ሻሚታ፣ ከምንድ የሚሰራው ከገብስ። ከገብስ ማየትና መቅመስ ይቻላል። በጣም ይጣፍጣል። በዚህ ቀን ሴቶች የቤት አባወራን ልጆቻቸው የሚመግቡበት ቀን ነው። የሚቀጥለው ቀን ደግሞ አባወራው እናንተን በደንብ የሚያስተናግድበት የሚመግብበት፣ የእሱ ተሳትፎ የእሱ ጥረት የሚታይበት ቀን ነው። ዛሬ ደግሞ የእናንተ ጥረት ሌላም የሚጨምሩልን ነገር አለ። ስለ ሴቶች አረፋ የሚሉ ነገር እንትን ቀለም እና አዘጋጃዊ ቤት ቀለም ቤትን እናሳምራለን። ቀለም ይቀባል። እቺ የሚጠጣባት ነገር ምንድ ነው ምትባል? ቁኜ ትባላለች። ቁኜ የሻሚታ ብቻ ነው ወይስ ሌላም ነገር ይጠጣል? ወተት የው ቅቤ ይቀርብበታል። ወተት ይጠጣበታል። ይቺ ትልቋም እንደምትባለው ሻሜታ የሚሰራበት እንስራ ወይም ደግሞ በእኛ ሚዳ ነው ትባላለች። እንግዲህ ተመልካቾቻችን ይህንን ሻሜታ ማቋረጥ አልቻልኩም። በጣም ይጣፍጣል። በሴቶች አረፋ ከአይቤና ከጎመን ክትፎ በተጨማሪ እንደዚህ አይነት በጣም ጣፋጭ የሆነ እዚህ አካባቢ የሚዘጋጅ ሻሜታ አለ። በተለይ ደግሞ በተለየ መንገድ በዚህ በሴቶች አረፋ ይዘጋጃል። ቀደም ሲል እንዳልኩት የአረፋ ዝግጅት በተለይ በዚህ አካባቢ በድምቀትና በተለየ ሁኔታ ነው የሚከበረው። እድሉን ያገኛችሁ እዚህ አካባቢ መታችሁ አረፋን ብታከብሩ ምኞቴና ግብዣዬ ነው። ወደ ቀሪ ዝግጅቶቻችን እናልፋለን። መልካም ጊዜ